ሆኖ ሚዲያ ህብር ሬዲዮ፣ ኤቢሲ ቴሌቪዥን፣ ሩሃ ሚዲያ፣ ኢትዮ251 ሚዲያ አብረን ቆይታ እናደርጋለን። በቆይታችን 46ኛ ቀኑን የያዘው ዘመቻ አንድነት በሁሉም ግንባሮች ምን አይነት ሁነቶችን እያስተናገደ ቀጠለ የሚለውን በሚል ቆይታ እናደርጋለን። ሌሎች የሚነሱ ጥያቄዎችም ካነሳ እነሱን ላይ ቆይታ እናደርጋለን። ቀዳሚ እድሩን የምሰጠው ለአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ይሆናል። በሸዋ ግንባር በሸዋ ቀጠና ምን አይነት ሁነቶች ተስተናግ ሉ ከሰሞኑ በተለይ በሸዋ ቀጠና እንደዚሁ አፋር ከፍተኛ የሆነ ጦርነት እንደከፈተም እንደዚሁ በተደጋጋሚ ስንሰማ ነበረ። እነሱን ጨምሮ መገለጽ ያለባቸውን ለሚዲያ ቢነገሩ ቢገለጹ የምትላቸውን ሀሳቦች እነ አመሰግናለሁ። እንዴት ሰነበታችሁ? እንዴት ከረማችሁ? ወንድም ነቶች ሰሞኑን እንግዲህ የአማራ ፋኖ በሸዋ በሁሉም አቅጣጫ አገዛዙ አለኝ የሚለውን ኃይል አሰማርቶ በከፍተኛ ትንቅንቅ ላይ ነው የከረመው። በተለያዩ ማለት በከሰምም በተጉለትም በመራ ቤቴ፣ ነጅሩ የይፋት ቀጠናም አገዛዙ በሰፊው ሲንቀሳቀስ ነው የከረመው። እንግዲህ እሱንም የመመከስ ስራ ሁሉም ክፍለ ጦሮች ሲያደርጉ ነው የሰነበቱት። ከዛ ጎን ለጎን የአደረጃጀት ስራዎችን የመፈተሽ የማጠናከር ግድ ለግዳጅ በተለይም ክፍለ ጦሮችን፣ ብርጌዶችን፣ ሻለቆችን እስከታችኛው ድረስ ያለውን የግዳጅ አፈጻጸም የመገምገም የማስተካከል እርምት የመስጠት ሴራዎች ሲሰጡ ነው የከረሙት። በተለይም ከዚህ ከግዳጅ አፈጻጸም ጋር ያሉ ነገሮች ሲገመገሙ ነው የከረሙት። ከቡሉ በላይ ግን ትልቁን ሚና ይዞ የነበረው ምንድን ነው አፋድ። አንዱ ክፋ የሆነ የብልጽግና አንዱ ክፋ የሆነ አፋድ በድርጅታችን አጠቃላይ ክፍለጦሮች ላይ ሰፊ እንቅስቃሴ ነው የከረመው። በተናበበ መንገድ በነገራችን ላይ ጥምር ጦር ከሚለው ከፍ ብሎ በተናበበ መንገድ ሲያደርግ ነው የቆየው። እሱም እንግዲህ እሱም እንግዲህ የአየር ኃይል ድጋፍ ጭምር እየተሰጠው በክፍለጦሮቻችን ላይ ጥቃት ሲያደርግ ነው በተለይም የድሮን ጥቃት ተደጋጋሚ የድሮን ጥቃት ተፈጽሟል። በተለይም በነጎድጓድ እና ነጎድጓድ ከሰምና በናዶ ክፍለ ጦር ላይ ተደጋጋሚ የሆነ የድሮን ጥቃት ሲፈጸም ነበር። እንግዲህ ይህ ምንድ ነው አፋህድ በእግረኛ ውጊያውን ያካሄዳል። ሽፋን ይሰጠ የነበረው ግን በአየር ኃይል ከአየር ኃይልም ደግሞ የድሮን ነበር ሲሰጠው የነበረው በከፍተኛ ደረጃ በህዝብን ያሳዘኑ ድርጊቶች ተፈጽሟል። በሚያሳፍር ሁኔታ በርካታ ግለሰቦችም የተጎዱበት ሁኔታ ለንጹሐን ጭምር ተጎድተዋል። ይህን እንግዲህ የማህበረሰቡ አጠቃላይ ያውቃል። ይሄ ምንም አሉባልታም ስም ማጥፋትም አይደለም። ተናበው ነው የሚሰሩት፣ ተተኳሽ የማቅረብ ኢቭን አዋጊ የመመደብ ጭምር በሌላ መንገድ አገዛ ለአገዛዎች ቀጥተኛ የሆነ ሽፋን የመስጠት ስራዎች ሲደረጉ ከርመው በሁለቱም ሀይሎች በአፋድና ምንድነው በብልጽግና ዋናው ክንፍ በመሆነው አፋድና በአማራፋኑ በሸዋ በኩል ትንቅንቅ ሲደረግ የከረመው ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የቀረበበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጭ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋህድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን አሳስቧል። በማህበረሰቡ ላይ ጉዳት የደረሰበት ሁኔታ ነው ያለው። በኛ በኩል ግን ጠንካራ እንቅስቃሴዎች እየደረጉና የመመከት የመቀለበስ ብቻ ሳይሆን አስፈላጊ እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ። እሺ ከልብ እናመሰግናለን። አብረን ቆይታ እያደርግን ያለ ነው ሚዲያዎች ህብር ሬዲዮ፣ ኢትዮ ሁለት አምስት አንድ ሚዲያ፣ የብስ ቴሌቪዥን፣ ሩሃ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ እና ግሎባል ፋኖ ሚዲያ፣ ጊዮን ሚዲያ እንገኛለን። ስላደረስክን መረጃዎች ስለሰጠህን ማብራሪያ ከልብ እናመሰግናለን። ወደኋላ ጥያቄዎች እንመለሳለን። በመቀጠልም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸፃዊ ይሆናል። በጎጃም ግንባር እየተደረጉ ያሉት ተጋድሎች እና እንቅስቃሴዎች አርባ አምስተኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? ከይቅርታ ጋራ ለምስራቅ እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው በወሎ ቤት አማራ ግንባር እየተደረጉ ያሉት አርባ አምስተኛ ቀኑን የያዘው የዘመቻ አንድነት ሁነቶች፣ እንቅስቃሴዎች ምን ይመስላል? አመሰግናለሁ። ውልጌታ እንግዲህ አርባ ስድስተኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋር የወሎ ቤት አማራ ቀጠናዎች በአምስቱ ኮሮችና በስሮቻቸው ባሉ ክፍለ ጦሮች አሁንም ተጋድሎቹ ጠንክረው የቀጠሉበት ሁኔታ አለ። በአውደ ውጊያም ሆነ በፖለቲካ አጠቃላይ በርካታ ተጋድሎች የታጀበው የዘመቻ አንድነት አሁንም በእኛ ቀጠና ተጠናክሮ የቀጠለበት ሁኔታ አለ። በምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊ ኮር፣ ጅያሱ ኮር፣ ምስራቅ አማራ ኮር አንድና ኮር ሁለት እንዲሁም ግዙፉ ላስታ ሳምነ ኮር በርካታ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው በዚህ በሚያዚያ ወር ከአንድ ጀምሮ የማጥቃት እቅድ ነበረው ጠላት። እንደሚታወቁትና አሁንም ድረስ የማጥቃት እቅዶች አሉት። በተለይ ከዚህ ከወጣቶች በተለያየ ቦታ አፈሳዎችን ጨምሮ እንደምታዩት ከአስራ አራት ዓመት ጀምሮ ነው እድሜያቸው። በምስልም እንደሚታየው ና አፈሳ አለ። ከአፈሳው ጎን ለጎን ውጊያ አለ። ከውጊያው ጎን ለጎን ደግሞ በከተሞች አካባቢ በወረዳ ና በዞን ከተሞች አካባቢ ምቹ በሆኑት ማለት ነው ማህበረሰቡን በመሰብሰብ የፕሮፓጋንዳ ስራ እየሰሩ ያሉበት ሁኔታ አለ። በአውደ ውጊያው በኩል የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር ሁለት እና ልጅ እያሱ ኮር በጋራ በመሆን አምባሰል ቀጠና ሰሞኑን ውጊያዎች አሉ። በተለይ እዛ አካባቢ የጊሸን ማርያም ቤተክርስቲያንንም ጭምር ከባድ መሳሪያ የመምታት እቅድም ሌሎች ሌሎች ህዝቡንም የማማረር እና ካሁን በፊት በጄት እና በድሮን ጭምር ጭፍጨፋ የተደረገበት አካባቢ ነው። አሁንም በፋኖ ሰራዊት በማመካኘት ወደ አካባቢው ከባድ መሳሪያ የማስወንጨፍ ጅማሮዎችም አሉትኝ እሱን የጠበቀና አጠቃላይ ማህበረሰቡንም ለመጨፍጨፍ እንደ ምክንያት እንዳያደርግ ይህንንም ከግምት ውስጥ ያስገባ ተጋድሎዎች ተደርገዋል። ጠላት በፈለገው እቅድ ሳይሆን እቅዱ በውጊያ ከፋኖ ጋር በመዋጋት በሰበብ አስባቡ ለፋኖ በማስወንጨፍ በሚል ሰበብ ወደ ህዝቡም ወደ ደብሩም አካባቢ የማስወንጨፍ እቅድ ነበራቸው። እሱን ያከሸፍንበትና በጠላት እቅድ ሳይሆን በራሳችን እቅድ ውጊያዎችን በማድረግ እዛ አካባቢ ያለውን ሁኔታ ያከሸፍንበትና በራሳችን መንገድ ያመጣንበት ሁኔታ አለ ከዛ በዘለላ ሌሎች ቀጠናዎችም ተጋድሎዎች አሉ። ግዙፉ ላስታ አሳምነው ኮ ዛሬም ተጋድሎዎች አሉ። የትኛው ክፍለ ጦር ነው ምንድነው ተጋድሎ የሚለውንም በዝርዝር በዘገባ የምናደርሳችሁ ይሆናል። እዚሁም ከደረሰኝ ተመልሼ ገብቼ የማደርሳችሁ ይሆናል። አጠቃላይ ከአውደ ውጊያ ጎን ለጎን ግን ከተሞች አካባቢ በመሰብሰብ በተለይ የህወሀትና የብልጽግና የስልጣን ጦርነት በነበረበት ጊዜ፣ የአማራ ህዝብ ደግሞ ለህልውናው እየተጋደለ በነበረበት ማለት ነው በዛ ጊዜ የወደሙ መሰረተ ልማቶችን ጭምር አሁን ላይ ደግሞ በእነሱ በድሮን እየወደሙ ያሉ ትምህርት ቤቶችን ጭምር በመሰብሰብ ዶክመንታሪ በመስራት ለማህበረሰቡ ፋኖ በዚህ ደረጃ መሰረተ ልማቶችን እያወደመ ነው፣ ሌላም ሌላም የሚሉ ፕሮፓጋንዳዎችን ወደ ህዝቡ እየረጨ ያለበት ሁኔታ አለ። አጠቃላይ ግን ስብሰባዎች፣ ከተማዎች ድረስ ፋኖ ሰርጎ በመግባት እያከሸፈ ያለበትኝ ህዝቡን ለሀሰት ፕሮፓጋንዳ ሰረባ እንዳይሆን እያደረገ ያለበት ህዝቡም ደግሞ ታደጉን፣ በጉልበት አፈሳም አለ፣ ልጆቻችን እየታፈሱ ድረሱ ነው። እኛንም እያስገደደ እየሰበሰበ ነው አገዛዙ በሚል ድረሱ የሚለውን ሰርጎ በመግባት በርካታ ከተሞች ላይ የማክሸፍ ስራና ጥቃት መፈጸምም ሲኖርበን ጥቃት የመፈጸም አጠቃላይ የማስተጓጎል ና ስርአቱን የማጋለጥ እርቃኑን እንዲቀር የማድረግ ሕዝባችንን ደግሞ የዚህ በሀሰት እየኖረ ያለ ስርአት ሕዝባችን ላይ ይህንን ነገር እንዳይጭንበት የማድረግ ስራ እየሰራን እንገኛለን። አጠቃላይ በአውደ ውጊያውም በፖለቲካ ስራውም የህዝብ ውይይቱም ጭምር በጣም በበርካታ ሁኔታ ተጠናክሮ የመሬት ወረራውንም የማክሸፍ ስራ እየተሰራ ዘመቻ አንድነት አርባ ስድስተኛ ቀኑ ይዞ እየቀጠለ ያለበት ሁኔታ አለ። በአውደ ውጊያ ውጊያዎች እየተካሄዱ ያሉበት ቀጠና አለ። የደረሰኝን መረጃ እዚሁ ከደረሰኝ የማደርስበት መንገድ ይኖራል። ዘመቻ አንድነት አርባ ስድስተኛ ቀን የአማራ ፋኖ በወሎ እንግዲህ በዚህ በአውደ ውጊያ በተጋድሎ የአማራ ፋኖ በወሎ ቤት አማራ ለግዙፉ ላስታ ሳምኖ ኮር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዚህ ክፍለ ጦር እንግዲህ በዚሁ በላስታ ቀጠና ወደ ጥራሪ ሙጃ ከተማ እና ዙሪያውን እስከ ኩል መስክ ድረስ ከጠራሪ ክፍለጦር ጋር ኩታገጠሙ ነው እና በመተሳሰር በርካታ ትጋሎችን እያደረጉ ቀጠናውንም ንዑስ ወረዳም ጭምር በማዋቀር ሁለት ሶስት ቦታዎች ላይ እያስተዳደሩት እንደሆነ ይታወቃል። በዚህ ቀጠና እንግዲህ ከሙጃ ማርያም ተነስቶ ወደ ደንሳ ከጊዳን ነው መነሻውን ያደረገው። ሙጃ ማርያም፣ ከዛ ወደ ደንሳ ከተማ ጭምር ለመሄድ ወጣቶችንም ጭምር ለማፈስ ነው እቅዱ። የመጣን ጠላት በክፍለጦሩ ቃኝና በክፍለጦሩ ቃኝና በሻለቃ አንድ ማለት

በርካታ ትንቅንቅና ተጋሉ በማድረግ ወደ ደንሳ ከተማ እንዳይገባ በማድረግ ማለት ነው በርካታ ሙትና ቁስለኛውን ይዞ በተለይ አንድ ፓትሮል ላይ ሙሉ በሙሉ የተደመሰሱበት ሁኔታ እንዳለ ነው የደረሰ መረጃ የሚያሳየው። ከዛ በዘለለ ግን ከዛ ከደንሳና ከአካባቢው የተመለሰው ጥላት በተከዜ ክፍለጦር ቃኝ ና ሻለቃ አንድ የተመለሰው የጥላት ሀይል ተመልሶ ወደ ሙጃ ማርያም ሞጃ ከተማ በመግባት ወጣቶችን በጉልበት እያፈሰ ወደ ጦር ካምፖች የሚወስድበትን ሁኔታ እየሰራ ነው ያለ ይህንንም አጠቃላይ የአማራ ፋኖ በወሎ ቤት አማራ በሁሉም ቀጠናዎች ትስስር በመፍጠር ወጣቶችን ወደ ማሰልጠኛ እንዳይወስዱ የማድረጉ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በተለያዩ አካባቢዎች አሁንም የታፈሱ ወጣቶችን የማስጣሩ ስራ ተጠናክሮ ይቀጥላል። ከዚህ ክፍለ ጦርም አንዱ የሰራው ምንድን ነው? ይህንን የወጣቶች አፈሳ ያስቆመበት ከዛ በዘለለ ደግሞ እግር መንገዱን የአብይ አህመድን ዙፋን ጠባቂ ሰራዊት ሙስና ቁስለኛ በማድረግ አጠቃላይ በሁሉም መስክ ድል የተጎናጸፈበትን አውደው እንዳደረገ ነው። ሚያዚያ ሀያ አራት ሁለት ሺ አስራ ሰባት ዓመተ ምህረት ከምሽቱ አስር ሰዓት ጀምሮ ከማታው አካባቢ ማለት ነው እስከ ምሽት ድረስ ነው ውጊያው የተደረገ። ያው በምሽት እንግዲህ መከላከያ ባለበት ተቀምጦ ምሽት ይዞ ነው እንጂ የሚቀመጠው ውጊያ የሚያደርግበት ነት የለም፣ አቅምም የለውም። ይህንን ተገል በማድረግ ጀግኖቹ ብርቱ ትንቅንቅና ተጋሉ አድርገው ድል እንደተጎናጸፉ የደረሰኝ መረጃ ያመላክታል። ጠቅላይ የአማራፍ አንዱ በሁሉ ቤት አማራን የሚመለከተ መረጃ ይህንን ይመስላል። አመሰግናለሁ። ሌሎች መረጃዎች ከመጡ አሁንም ሁሉም በቀጣይ የማደርሳቸው ይሆናል። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው ስለሰጠን ማብራሪያና መረጃዎች ከልብ እናመሰግናለን። በመቀጠል የምናልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸጻ ይሆናል። በጎጃም ግንባር ሲከወኑና ሲደረጉ የዋሉ ሁነቶች ምን ይመስላሉ? መረጃዎች እንስማ። አመሰግናለሁ ሙሉጌታ የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በስምንተኛ ክፍለ ጦር ቀጠና ከባድ ትንቅንቅ ሲያደርግን የዋለው ከጠዋት ጀምሮ ዛሬም አሁንም ትንቅን ቁስ ከሳ ድረስ ቀጥሏል። በስምንተኛ በለዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች አባ አባኮስትር ብርጌድ እና ደባይ ትወቄ ብርጌድ ከሌላ አካባቢ ጥምራይ ራውጣቶ ወደዚያ ካ ወደ ከቢቸና ና ከደባይ ጥላት ግን ወጥቶ መንግስቶ ይቀባሃና ና ናብራ ወደ ተባሉ አካባቢዎች ለመንቀሳቀስ ጥረት ያደረገውን እንዲሁም ወደ ዲማ ሊንቀሳቀስ ጥረት ያደረገውን ኃይል እጅግ በጣም አስገራሚ በሆነ ስልት እና ማጥቃት እንደዚሁም ከባድ ከባድ ጫና በማሳደር መልሰውታል። እንግዲህ ይ አካባቢ አባሉም አመራሩም እጅግ በጣም የበዛ ጀግና ከመሆኑ የተነሳ እና ማኔጅመንቱ የተስተካከለ በመሆኑ ከዚህ በፊት ጠላት በበርካታ የመካናይዝድ መሳሪያ አካባቢውን ለማውደም እና ያን አካባቢ የሚንቀሳቀሰውን የስምንተኛ ክፍለ ጦርን ቀጠና ለማዳከም ከፍተኛ ጥረት ሲያደርግ ነበር። ዲማ ለመግባት እንኳን ሰባት ቀን ተዋግቶ ባለፈውም እንደነገርኳችሁ ሳይገባ ነው የተመለሰው። ዛሬም በድጋሜ በመካናይዝድ ተደግፎ ሄዶ ነበረ። አልገባም። ወደ መንግስቶ እና ወደ ናብራ እንዲሁም ወደ የቀባና ወደ ተባሉ ወረዳ ከተሞች ለመግባትም ነበር የዛሬው ጥረት ሳይሳካለት ተመልሷል። የአካባቢው ተፈጥሯዊ ጀግንነት እና የህዝቡ ተሳትፎ ተደምሮ ጥረት ቦታው ላይ በመልሶ ማጥቃት አከርካሪውን ተመልሶ ተመቶ ተመልሷል። ይህ ቀጠና ከዚህ በፊት በአማራ ፋኖ በጎጃም ቀጠና ውስጥ የተደደር እጃቸውን አስገብተው ሲያመሱት የነበረና በአባኮስትር ባነው በላይ ዘለቀ ክፍለጦርና በሌሎች ብርጌድ አመራሮች ጥንካሬ ምክንያት የነ እስክንድር እጅ የተመራ ለድል የበቃበት ሁኔታ ነው ያለው በዛሬ ሁለትም በተደረገ ማጥቃት ከባድ መሳሪያውን ሳይቀርጥሎ ሸሽቶ የነበረበት ሁኔታ አለ። መግለጽም አልችለው ዳታውን ስፔሲፊክ ያላወቅኩት ማለት ነው። በርከት ያለ የጠላት ኃይል ሙትና ቁስለኛ ሆኗል። ለዚህም በተለይ ዲማ ለመግባት ባደረገው ጥረት በስቦ መምታት ስልት ፋኖን ለማጥቃት ነበረ ያስበው። ነገር ግን ፋኖ ባደረገው መልሶ ማጥቃት ቦታውን ለቆ ምሽጉን ለቆ እየሮጠት ባለበት ሰዓት በርከት ያለ ጠላት ኃይል በለቀማ ተመጥቷል። በአጠቃላይ በስምንተኛ ክፍል ጦር በዛሬው ዕለት በአባኮስትር ብርጌድ እና በደባ ኢትዮጵያ ብርጌድ በጥምረት ባደረጉት አራት ቦታ ባደረጉት አውደ ውጊያ ማለት ነው በወራሪው ሀይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል ይህ እጅግ በጣም የእለቱ ድንቅ ኦፕሬሽን ተብሎ ተመዝግቧል በአማራ ፋኖ ነው በጎጃም ሌላውና ትልቁ ጉዳይ እንግዲህ ከጎጃም አከርካሪውን መተን ያባረር ነው የነ እስክንድር ሀይል ሸዋ ላይ እንደዚሁም መከላከል ምሽግ ቆፍሮ የሆነ የሚገኘው የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው ስለዚህ የእስክንድርን መከላከል ፋኖ በዚያም አለበዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱን መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው ያላት ክሎ ብዙችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድነጋ የሸዋ ወንድሞቻችን ላይ ተኩሱ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋህድ የሚባለው ክለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ አራትና አምስት የሚባሉ ሰዎች ግን በአላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚህ ያለክ ስለሆነ እስክንድነጋን መንገድ ማስከፈት ግዴታ ሆኖብናል አሁን ስለዚህ አፋህድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎ እና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ መልካም ፈቃዳቸውን ያሳዩ አሉ ባለማወቅ ነው ያሉ አሉ አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ የታች አባላት ማለት ነው እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመቱን መክራለን ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ሕዝብ ላይ ጦርነት ሲታወጅ በአማራ ሕዝብ ላይ የህልን አደጋ ሲደቀን ፈዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋህድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሸ ወስዶ ወይም የቆሻሻ ማጠራቀቢያ ቦታ ወስዶ ማስቀመጥ የእኛ የአማራዎች ስራ ይሆናል። ትግላችን ለማስተጓጓል የሚደረገው ጥረት በዚህ መንገድ መቋጨት አለበት። ሁለተኛው ጉዳይ የህፃናትን ማፈስ በተመለከተ ነው። እንግዲህ አብይ አህመድ መንግስቱ ኃይለማርያም ሲያደርገው የነበረውን ስራ አንድ ሁለት ሶስት እያለ እየከወነ እየፈጸመ ነው የሚገኘው። አሁን የያዘው እቅድ ምንድን ነው? የሀይል ብልጫ፣ የተዋጊ ሀይል ብልጫ በመውሰድ ይህን ውጊያ መቀልበስ የሚል እቅድ ነው የያዙት። የመጨረሻ እድላቸው ነው። ነገር ግን የህፃናት ወታደርን ድርን በማሰለፍ የሚቀለበስ የአማራ የህልውና ትግል የለም። እንደውም አማራዎች የኦሮሞ ልጆችም የሌላው ብሔር ተወላጆችም ምናልባት እና አብይ አህመድ አስራ አንድ ሰዓት ከምሳ ስታይ ላይ ቁመው ያሰለጡ ናቸው ይሆናል እንጂ ጠመንጃቸውን ይዘው ከእኛ ጋር ግንባር ፈጥረው ወደ አራት ኪሎ ለምናረገው ግስጋሴ ትልቅ አድቫንቴጅ እንደሚሆኑ እርግጠኛውን የመናገር እችላለሁ። በአጠቃላይ አብይ አህመድ ተዋረሞት ላይ ነው የሚገኘው። ግን ከመውደቁ በፊት አስራ ሁለት ሰዓት ከመሆኑ በፊት የአብይ ጀንበር ከመጥለኳ በፊት ማንኛውንም አይነት የሳቦታጅ መንገድ፣ ማንኛውንም አይነት ፕሮፓጋንዳ፣ ማንኛውንም አይነት ትግልና እንቅስቃሴ እያደረገ ነው የሚገኘው ከሚዲያ ሰራዊቱ ጀምሮ ታንኩ ውስጥ የተደበቁ ካድሬዎችንና የመጨረሻ በፍርሃት በከባድ መሳሪያ ታጅቦ የሚንቀሳቀሰውን ትንሽ የህፃን ወታደር እንዲሁም ሀገር መዝረፍ ላይ የተሰማሩ ጀኔራል ተብዮችን ጭምር አሰልፎ የመጨረሻ የሚለውን ሙከራ እየሞከረ ነው። እኛ ደግሞ ይህን ይህን ትግል አሸናፊ ለመሆን ምንም እናደርጋለን። የትኛውንም መስዋዕትነት ለመክፈል ዝግጁ ነን። ስለዚህ የአማራን ትግል አይደለም በአፋህድ ትብብር ማንንም ቢይዝ አያሸንፈንም። አብይ አህመድንም የሚያድነው ሀይል አይኖርም። ትናንትና በባዶ እጃችን የጀመርነው ትግል ዛሬ የሚሊዮን ጠመንጃ የሚሊዮን ሰራዊት ባለቤቱ ነው። ዛሬ የሰባ ሚሊዮን ህዝብ ድጋፍ አግኝቷል። ዛሬ መቶ ሀያ ሚሊዮን የኢትዮጵያ ህዝብ እየጠበቀ ያለው አብይ አህመድ ከእንግዲህ ሰርቫይ ባርጎ ይቀጥላሉ ሳይሆን ፋኖ መጥቶ የሚመሰርተው መንግስት ምን ይሆን ይሆን፣ ፋኖ መንግስት ሲሆን ኢትዮጵያውያን ጋር የሚኖረው ቁርኝት ምን ይሆን ይሆን የሚለውን ነው እየጠበቀ ያለው። እና በዚህ ልክ ህዝብ በጠበቀን መንገድ ለመገኘት አሸናፊ ሆነን ለመውጣት ማንኛውንም መንገድ እንጓዛለን። ስለዚህ አብይ አህመድ ስራ ኦልሬዲ ተጠናቋል። አሁን ግን እንዲሰመርበት የምንፈልገው ከየመንደሩ ህጻናትን እየለቀመ እየወሰደ ለማስፈጀት እና ኢትዮጵያውያንን መሪር ሐዘን ውስጥ ለማስገባት ጥቁር ልብስ ለማልበስ ከፍተኛ ጥረት እያደረገ ነው። እኔ ከዚህ በፊት እንደተናገርኩት ለመጨረሻ ጊዜ ዛሬ የምናገረው መልዕክት ምንድን ነው? አሁን ላይ የአብይ አህመድ ወታደር የሆኑ ልጆች ያሏችሁ ወንድ ምህቶች ያሏችሁ ኢትዮጵያውያን አማራዎች በሙሉ እየደወላችሁ የማይቀረው ሞታቸውን ያለ እድሜያቸው ከሚሞቱት እና አብይ አህመድን ለመታደግ ከሚሞቱ ወደ ቤተሰቦቻቸው ሂደው እኛ በምንመሰረተው መንግስት የትምህርት እድል እንዲያገኙ እና ሰላማዊ ኑሯቸውን እንዲኖሩ ከወዲሁ እየጎተጎታችሁ እየጠራችሁ ወደ ቤታችሁ እንድታመጧቸው እኛም እየመጡ እጅ ከሰጡ በትህትና እንደሌለው ስናደርገው እንደከረምነው ሁሉ እየተቀበልን ወደ ቤተሰቦቻቸው የምንሸኛቸው መሆኑን ቃል ጭምር እንገባለን። ይህን ጥሪ ማስተላለፍ ፈልጋለሁ። በአጠቃላይ በዘመቻ አንድነት አርባ ሰባተኛ ቀን የአማራ ፋኖ በጎጃም ግንባር የነበረው ነው። አጠቃላይ በዘመቻ አንድነት አርባ ስድስተኛ ቀን እውነቱ ይመስላል። አመሰግናለን። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸል ፀሐዩ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድርስ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ከልብ እናመሰግናለን። ስለ አድረሳችሁ መረጃ ስለሰጣችሁ ማብራሪያ ከልብ እናመሰግናለን። ከልብ እናመሰግናለን። በቀጥታ አልፈው ወደ አማራ ፋኖ አንድነት በ ጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ይሆናል። ፋኖ ድረስ፣ በጎንደር ግንባር እየተካሄደ ያለው ዘመቻ አንድነት 46ኛ ቀን ምን ይመስላል?